የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በ56 ቢሊዮን ብር በሰሜን ሸዋ ዞን ደብረ ብርሃን ከተማ የተገነባውን ብራውን ፉድ ዘመናዊ የበቆሎ ማቀነባበሪያና የምግብ ማምረቻ መርቀዋል። የፋብሪካ የበቆሎ የሽምብራ እንዲሁም ከሌሎች እህሎች ቅይጥ ምግቦችን አዘጋጅቶ የሚያቀርብ ስለመሆኑ ተገልጿል። በስራ ማስጀመሪያው ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ግባችን ስራ መፍጠር፣ ዕድልን ማስፋትና የሕዝብን አቅም መገንባት ነው ብለዋል። ዛሬ የብርሃን ምልክት በሆነችው ከተማ ውስጥ ተሰባስበናል። ያ ብርሃን ከመቼውም ጊዜ በበለጠ ብሩህ ሆኖ ይታያል። ህዝባችን ቁርጠኝነት ቁርጠኝነቱን የኢንዱስትሪያሊስቶችና የኢንዱስትሪዎቻችን ጥንካሬ ለበለጸገች ኢትዮጵያ የብርሃን ምልክት ነውና በርትተን መስራት ይገባናል። ግባችን ግልጽ ነው፤ ስራ መፍጠር፣ እድልን ማስፋት እና ህዝባችን የህዝባችንን አቅም የሚያንጸባርቅ ኢኮኖሚ መገንባት ነው። የአማራ ክልል ከፍተኛ አቅምና ለም አፈር አለው ያሉት ምክትል ጠቅላይ ሚኒስትሩ ይህንን አቅም በተባበረ ክንድ ወደ እሴት መለወጥ ይገባል ሲሉ አሳስበዋል። የአማራ ክልል ከፍተኛ አቅም ያለው ክልል ነው። አፈሩ ለምነው ስራን ማክበር ባህሉ የሆነ ማህበረሰብ አለው። የተፈጥሮ ማራኪ ውበትና ጥንትም ጀምሮ በሰለጠኑ ጥበበኛ እጆች የተሞላ ክልል ነው። የቤት ስራችን የሚሆነው ይህንን አቅም በአርሶ አደሮች፣ በሰራተኞች በስራ ፈጣሪዎችና በአመራሩ የተባበረ ክንድ ወደ ሴት መለወጥ ነው። መንግስት እነዚህን ስጦታዎች ወደ እውነተኛ ልማት ለመቀየር ያለ ማቋረጥ ይተጋል። የሚያገናኙ መንገዶችን፣ ብርሃን የሚሰጡ የኃይል መስመሮችን እና ባለሀብቶችን የሚያበረታቱ ፖሊሲዎችን በመዘርጋት ያለ እንቅልፍ ይሰራል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው ፍትሐዊ የሀብት ተጠቃሚነትን የሚያረጋግጡ ስራዎች በክልሉ እየተሰሩ ስለ መሆናቸው አንስተዋል። የፓርቲያችንና የመንግስታችን የፖሊሲ አቅጣጫዎችና ተግባራዊ ውጤታማነት በተግባር እያሳየን የመቻል ማሳያ፣ እንደዚሁም ደግሞ በእንዲህ አይነት የፋብሪኬሽን ስራ ውስጥ ከገባን ሁልጊዜም እንደምንለው አገራችንና ህዝባችንን በአመጋገባቸውና በአኗኗሯቸው ብቻ ሳይሆን በዓለም አቀፍ ደረጃ ያላቸውን ቦታ ተስተካካይነትና ተወዳዳሪነትን የሚያረጋግጥ ነው። ከለውጡ ማግስት ወዲህ በአማራ ክልል ሰሜን ሸዋ ዞን የአምራች ኢንዱስትሪዎች ቁጥር በከፍተኛ ሁኔታ ጭማሪ ማሳየቱን ያነሱት የኢንዱስትሪ ሚኒስትሩ መላኩ አለበል በአሁኑ ሰዓት በደብረ ብርሃን ብቻ 105 መካከለኛና ከፍተኛ ኢንዱስትሪዎች እንደሚገኙ ገልጸዋል። በሰሜን ሸዋ ዞንና በደብረ ብርሃን ከተማ ያየናቸውን ኢንዱስትሪዎች በተመለከተ እንደ ሀገር በኢትዮጵያ ታምርት ንቅናቄ የጀመርናቸው ስራዎች ምን ያህል ተስፋ ሰጪ እንደሆኑ በትንሽ ፊገር አስደግፌ ለማንሳት ትወዳለሁ። ከለውጥ በፊት ደብረ ብርሃን ከተማና ሰሜን ሸዋን አጠቃላይ ጨምሮ በማምረት ላይ የነበሩ አጠቃላይ ኢንዱስትሪዎች ብዛት 18 ብቻ ነው የነበሩት። ዛሬ በደብረ ብርሃን ከተማ ብቻ መካከለኛና ከፍተኛ ኢንዱስትሪዎች 105 ናቸው። በሰሜን ሸዋ ዞን 87 ናቸው። ይሄ በየአመቱ በአማካኝ 24 መካከለኛና ከፍተኛ ኢንዱስትሪዎች ወደ ማምረት እየገቡ እንደሆነ ያሳያል። ምን ማለት ነው? እስከ 2010 ድረስ 18 ፋብሪካ ብቻ የሚሰራበት ቀጠና አሁን በየአመቱ 24 መካከለኛና ከፍተኛ ኢንዱስትሪ ወደ ማምረት ገብቷል ማለት በክልል ውስጥ የተቀጣጠለውን የኢንዱስትሪ አብዮት የሚያሳይ ነው ማለት ነው። ይህ የተመረቀው የምግብ ማቀነባበሪያ በቀን 300 ሜትሪክ ቶን የማምረት አቅም እንዳለው ተገልጿል።